እንዴት ናችሁ? ይህ ሳምሪ ቲዩብ ነው። በሌላኛው ቪዲዮአችን ተከስተናል። ቤቱን ሰብስክራይብ በማድረግ ቪዲዮአችንን ጀምር። ሄሎ፣ ጤና ይስጥልኝ ዘጠኝ አስራ አንድ ትሰሙኛላችሁ? አስር ቢሊዮን ብርና የማመልጥበት ጽድት ያለ ጀት ይዛችሁልኝ የማትመጡ ከሆነ ይህን ልጅ ከፎቅ ላይ ነው መረውረው። ትሰማኛለህ? ልዩ ኃይሎች ከመምጣታቸው በፊት አሁኑኑ ልጁ ምትለቁ ይሻላል ማለት

አራ ሰዎች ሊገሉኝ ነው እባካችሁን እባካችሁን ድረሱልኝ። ባቸሁ ግሬ ለም አሁኑኑ ፖሊሶች ልካለ። የት አካባቢ ነሽ? ጀሞ አካባቢ። ይቅርታ ወደ መገናኛ ቀረብ ማለት ትችላለሽ?

ቀልድነቱ እንደ ቀልድነቱ እንዳለ ሆኖ ግን ይሄ ነገር እየሳቀን እየሳቀን ይመስለኛል፣ እየተባባሰ ነው። ስለዚህ ቤቢ ላርስ። ሄሎ ሄሌን፣ ፍቅር የት ነህ? ቤት ነኝ፣ ተኝቻለሁ። አይ ዛሬ እንዳጠብቀኝ ነበረ። ከበሚ ጋር ነው ማድረው። በሚማ በሚ፣ ግንባሯ ላይ ንቅሳት ያለባት። በቃ ከሷ ጋር እንዳጠብቀኝ። እሺ፣ በቃ ይገርማል። ሁለቱም በየራሳቸው በእነ ቤቴ አረ ይ በቃኛል። ለ ትለዩብኛ ትለዩብኛላችሁ። ሰላም፣ ሰላም ተመልካቾቼ፣ ዛሬ እንግዲህ ለየት ባለ መንገድ ነው ይዤላችሁ የመጣሁት። አጠገቤ ጋር ሁለት ወረሮች አሉ። ከነዚህም ወረሮች መካከል መስኪ ከካባ ሰፈር መስኪ ከካባ ሰፈር ፌቨን ከሲቻ ሰፈር መስኪ ኤንድ ፌቨን ከሲቻና ካባ ሰፈር ዛሬ ፋይት ያደርጋሉ። ውድድሩን ለመጀመር አንድ፣ ሁለት፣ ሶስት መጣ

የዛሬ ውድድር አሸናፊ መስኪ ከካዋ ሰፈር ተገኝታ አሸንፋለች። ይህን ውድድር መሳተፍ የምትፈልጉ ካላችሁ ኮመን ሴክሽን ላይ የገባችሁ። የዛሬ ውድድር ስፖንሰራችን አዶናይ ምግብ ቤት ነው። ይመቻችሁ።

ቀይ ወጥ ነው ማበራት። እዚህ ጋር ቀይ ወጥ፣ እዚህ ጋር ቅቅል፣ እዚህ ጋር አይባርጌ። ማህበራዊ ነው እንዴ ማበራት። ባምቢ ሰሞኑን ሌላ ታሪክ ውስጥ ገብታለች። እንግዲህ ያው የብዙ ሴቶች ምሳሌ ነች። ጠንካራ ወጣት ነች።

አስጠማኝ አስጠማኝ ደስ ይላል። ያው የብዙ እናቶች ምኞት ነው፣ ልጆቻቸው እንደዚህ ቢበሉላቸው እኔንም ጨምሮ ደስ ይላል። ግን ብዙ ባይጋለጥ ልጁ እንደዚህ የበላ ባይነኝ እንግዲህ በሁለት ጥርሱ እንደዚህ የበላ እየጨመረ ሲሄድ አስቡት። ታረቁ! ከሚስቶቻቸው የተጣላችሁ ሰዎች ካላችሁ፣ ከባህሎቻቸው የተጣላችሁ ሰዎች ካላችሁ መጣላት ትርጉም የለውም። የሚያዋጣው እሱ ነው። እርቁ ደስ ይላል። እርቁ ደስ ይላል። እርቅ መውረዱ ደስ ይላል። ግን ለምክሩ ቸኮላችሁ። ትንሽ ለምክሩ ቸኮላችሁ። እውነት ነው፣ ዛሬ ሶስተኛ ቀናችሁ እኮ ነው። ሳልስቱ እኮ ነው። ዛሬ ትንሽ ሰንበት ትበሉ እንጂ ገና መታረቃቸውን በቅጡ አይደለም እኛ ራሳቸው ሳያምኑበት ሳያጣጥሙት ሞቲቬት ለማድረግ ቸኮሉ። ትንሽ ተረጋጉ። ከዛ ያው ትደርሱበት አላችሁ። የት እንሄዳለን? ቁጭ ብለን እንጠብቃችኋለን አንደኛውን ጎን ግን እየተጠነቀቅ ሌላ ጥባቅ ሽራፍ ትጨምሪልን። አልገባኝም ነበር ሜላት እባክሽ ምናምን ሲል ለካ ዘመነኛው ድራማ ጋር ሄደው ነው። ይሄን ጳውሎስ ጉድ እንዴት ሆነ ጋይስ? እሱ ነገር ግን ኧረ ሌላ በሌላ ሲዝም ብቅ ቢሉ ደስ ይለናል፣ ጓግተን እየጠበቅናቸው ነው። ቁጭ ብለሽ ደምቀሽ ትታያለሽ ደግሞ እንዴታም። በዚህ ዘፈን ተወስሳችሁ ፍቅረኛ ለመያዝ ምናምን እያሰባችሁ ያላችሁ ወንድሞቼ በፍጹም እንዳታደርጉት። ይሄ ትግላችንን ወደኋላ ለመጎተት ትግላችን ላይ ጥቁር ጠባሳ የሚጥል ወጥመድ የሆነ ዘፈን ነው የተለቀቀብን። በፍጹም እንዳታስቡት። ምኑ እንደሳባችሁ ራሱ አላቅም። ሴቷ የወንድ ዘፈን ትዘፍናለች፣ እሱ ካርት ይጮታል። በተደጋጋሚ ይቸዋሉ። ምኑ እንደሳባችሁ ራሱ አላቅም። ይህን ያህል የመጣ ነው ለዚህ ነው እንዴ? እኔ ስንት ጊዜ ነው ያየሁት? ቁጭ ብለሽ ደምቀሽ ትታያለሽ፣ ደሞ እንዴት ታምሪያለሽ! አንቺ ሟምን አለብሽ እረፋ ከንፈርህን፣ እረፋ። አይዞህ ቅድም ትግልህን እያሰብኩኝ፣ እስካሁን ታግለናል። ሲጀምር ተመለስ፣ ተመልስ ወደ ዋናው ጣቢያ ከዚህ ሲለው ለካ ሞቲቬት እያደረገ ነው። ትግራችን። አባዬ አቤት፣ የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውም ና በለው። ችግር የለውም የልጅ ጓደኛ ነው። የአባቴ ጓደኛ እሱ ነው ጓደኛ ዛሬ ደስ የሚል ምሽት ነው የምናሳልፈው፣ እያለክ ነው። ይቺን ቀን ለብዙ ጊዜ ስናፍቃል ነበር እያልክ አባዬ፣ ብቻ ሊያዋራህ ይፈልጋል። ምን በቃ አባዬ እናንተ አወሩ ነው ግን በርጠሚዎስ የሚሰራቸው ስራዎች ማለት ነው። በትንሽ ደቂቃ የሚያሳየን ነገር ሙሉ ሆረር ፊልም ነው። በጣም ነው የሚያስፈራኝ። እውነት ሰላም ነው? ምን ጥሩ ነው

የዋህ ካገኛችሁ በዚህ ዘመን ማለት ነው፣ እሱ ሰው መርጦ የዋህ እንደሆነ ማወቅ አለባችሁ። እሱ ሰው በጣም በጣም ንቁ እና የሆነ ነገር የሚያውቅ እንደሆነ ማወቅ አለባችሁ። እናንተ ያሰባችሁት ነገር ኦሬዲ ከአንድ ወር በፊት አስቦት ካልኩሌት አድርጎ በሂሳብ ሰርቶ ምናምን ይጠብቃቸዋል። ስለዚህ የዋህ ሰውን እንደ ጅል እንዳታዩ። ያ የዋህ ሰው መርጦ ነው እሺ፣ ተገዶ አይደለም ወይም ሳያውቅ አይደለም። እወዳቸዋለሁ። እውነት ነው። መፍራት ያለብን እያወቀ ዝም ያለንን ነው dice ቡርሰሞ ወይ ምን ሆነ ነው እነዚህ የምታስበው? ኧረ ፈጣሪ የሰራኸኝ ፕራንክ ገርመኝ ነው። አንተ ከፈጣሪ ጋር እንዳትጣለ፣ ምንድን ነው የምትለው? አረ እኔ ክፉ ነገር አስቤ እኮ አይደለም። እሺ ምንድነው? ክፉ ነገር አስቤ አይደለም። ይኸው ጌታን ሚያምር ሚያምር ቤት ባየው ቁጥር ጌታ ሆይ እንደዚህ አይነት ቤት ብሰራ እያልኩ ጌታ ሆይ እንደዚህ አይነት ቤት ብሰራ እያልኩ ሁሌ ጊዜ ነው የምጸልይ። ፈጣሪ ይመስገን። ፈጣሪ ጸሎትን አሳክቶልኝ ጥሩ ጥሩ ቤት የምሰራ ግንበኛ አድርጎኛል። መስራትና መመኘት ያለባችሁ ነገር መለየት አለባቸሁ። እና አማርኛ ሙዚቃ ጭራሽ አላዳመጠም ነው የምትለኝ? አማርኛ ሙዚቃ፣ ኧረ በስመ እኔ ከእናቴ ማህፃን ራሱ ስወጣ እነዚህ በቃ ኤርፎን እና አይፓድ ይዤ ነው፣ ገብቷል? ስፖቲፋይ ስትሪም እያደረኩ ነው እኔ፣ ገብቷል? አማርኛ ሙዚቃ እኔ እኔ ብዙ ደስ አይለኝ፣ የወጪዎቹ ኮፒስ ነው። ጭራሽ አማርኛ ምናምን ጭራሽ አታዳምጠም? እኔ በቃ ሪሃና ምስክር ናት። እኔ ኤምቲቪ እያየሁ ነው ያደረኩት፣ ገብቷል? የነ ኒኪ

ወደ ላይ ይለዋል። አይፎን ሰቨንቲ ፕሮማክስ ጓደኛቸውን ባሏን ማለት ነው። ጭቅጭቅ አድርጋ በቃ አስገዛችሁ ማለት ነው። በቃ ነፍስ ግቢ ውጪ በቃ እስኪለው ድረስ ማለት ነው። ከዛ በኋላ ከገዛላት በኋላ በነጋታው ማለት ነው አስቤዛ የለም ምናምን ነገር ትለዋለች። ዳውሉድ አድርገላ። እኔ ግን ቀልድ ጠፍቶብኛል መሰለኝ። አዎ አንቺ መጀመሪያ አትችይም ቀልድ ግን፣ ይሄኛው ፊልሚስታ ተጠቀሩ። ያለን አማራጭ በቅርቡ እስክንቀላቀላቸው ማለት ነው። ናና ጃምና አደማ ጫወታቸው አላዋራም ነበር። የሆድ ነው። ከባድ ነው፣ ከባድ ነው። እረ ጋይ ሴትም አለች እንዴት መቼም ሌላ ሰው አለ፣ ይህን ሁሉ ልትበላው አይደለም ጋይስ። ጨረሰችው ብቻዋን። ምን አለ እንዶሚኑ እንኳን ቢቀርብሽ፣ አይዞሽ

አብዛኛዎቻችን አስተሳሰብ ውስጥ ያለው የዴሊቨሪ ስራ ይሄ ነው የሚመስለው። ያ ከሆነ ግን በጣም በጣም ደስ ይላል፣ የእውነት ደስ ይላል እውነት ከሆነ

አስቀምጣቸው መጀመሪያኑ፣ ጨፍሩ በግድ ነው። በግድ ካስነሷቸው በኋላ ደግሞ ልክ እነሱ መሞቅ ሲጀምሩ ውጡ፣ የለም እንዴ! የልክ ወደፊት ባሌኒ ሽሮ ስሰራ ብቻውን አልሰራም። ከጎመን ጋር ከቀይ ስር ጋ ከድንች ጋ ከካሮት ጋር ቀላቅዬ ነው ሽሮን የምሰራው ማለት ነው። ይህ ማለት አልጫና ሽሮ አንድ ላይ ተሰራ ማለት ነው። ሞያይኮ የኔ አንደኛ ነው። በቃ ይለያል ማለት ነው። በዛ ላይ ወጪ ቆጣቢ ነኝ። ለማንኛውም ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ኢቢኤስ ጋር እንዲደርስ አድርሱልኝ። ሼፎቹን ዝም ማስባል ከዛ ከተረፍች እናደርግልሻለን። ባልሽ ደግሞ በጣም የዛሬው ቪዲዮአችን ይሄንን ይመስል ነበር። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። ቤቱን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። መልካም ቆይታ